ሲሆን ራሱ አንድ ቦታ ነው የምንሄደው። ነገ የተለያየው ወይና የተዘጋጀልን ለየ ብቻ ሳይ ሲሆንም ግን ሁላችንም የፈጠረ አንድ አምላክ ብቻ ነው እና በዛ ነውና ማንኛውን ሃይማኖት ተቀበል ታከብሩ ነው እናንተ ራሱ ወደ ገነት መግባት እነዚህ እና ታረጋግታችሁ የምታደርጉትን እሷም ደግሞ እግዚአብሔር ልቦና ይስጣት። እግዚአብሔር ይህንን የሚያሳስታት ነገር እግዚአብሔር ልቦና ይስጣት። እግዚአብሔር ወደ ልቦና ይመልሳት። እግዚአብሔር ልቦና ሰጥቷት ወደ ቤቷ ይመልሳት። ሙስሊም ከሆነች አላ ወደ ቤቱ ይመልሳት። ኦርቶዶክስን ከሆነች ደግሞ ነቢቴ ወደ ቤቷ ትመልሳት። አረጋግጣት ያለችው ሰው ሀገር ላይ ነው ሰው ናት። ይህንን ሰይጣን ከልቧ ላይ ያስወጣ መብርሃን ሴጣን ከልቧ ላይ ያስወጣት። እና ብዙ ሰዎች ያሳስቱሻል። አንዳንድ ጊዜ ስህተት ሰርቶ ጤነኛ ሰውን ያሳስታል፣ ህዝቡን ያነካካል። አያችሁ፣ አንድ ሰው የለኮ ሰውን ግብሪት ሀገሩን ነው የምታቃጥለው፣ ሀገሩን ነው የምታጠፋው። እና አመሰግናለሁ፣ እወዳችኋለሁ። እግዚአብሔር ልቦና ይስጣት ብቻ ነው የምንለው፣ እኔ የምለው ይሄ ብቻ ነው።

የሃይማኖት እንትን ያደረጋችሁ እንዳትሳደቡ። ማንኛውም መሳደብ የለበትም፣ ግን እሱ እንደውም አድርጋችሁ እንዳትሳደቡ። ሁሉንም ልቦና አይስጠው። አመሰግናለሁ። ያው ዜዴ ወታደሩ አለ። ለማንኛውም ብላው፣ ለማን ነው አንቺ? ወይኔ ጉዴ ይፈላ ቢላዋው፣ ለወታደሩ ለእኛ ነው እንዴ? እንደተተክመንደሮች ጉድ ሰቀሰቀች። እንኳንቺ ጉድ ነው የዚህ ቤት በሬ ነው የምታርደው፣ ግን በግ አይመስለኝም። ሳስባት እንግዲህ ያለባት መሰለኝ በጎቹ በግ ሳይሆን ከብት ነው እንደምታደገኝ አስገኝ አላላላ፣ አለች እኮ አለች። የት እንግዲህ ጀመረች ለመንጠር እኮ አታፍርም? ዜ

ቆይ ቆይ ቆይ፣ ሌላ ቆይ። ሱማያ መጣችልኝ። ሱማያ እጁን ምንድን ነው የጻፈችው? ኮሜንቱን አምጭልኝ። እንትን ነው፣ ክያ ክያ። ግን ለውጥ አላት። ከበፊቱ ታስቸግር ነበር አለች። አንቺን ኩሩ ምን አድርጌ አድርገ ዱጂ እኔ ፈተና እንዳትወርቅ ነው ። አሁን እማማ በጣም ፈተና ላይ ናት። በጣም መጥማድ ውስጥ ገብታለች የጨለለን አይደለም እግዚአብሔርን የሚያስቅ ነገር ታለቅሽ ነበር አለች ጁዲ።

አረበና ዲሽቱ ማያሲ ሞተልሽ፣ ኸላስ። ስለ ሌላ ሰው አውሩ፣ ስለ ሁለቱ ተውት። አትወርቅም። ኢንስታግራም ላይ ኢንስታግራም ላይ ጻፊላት። ያለችሽ ለማን ነው?

እንዲያልፍን ተከተካት ቆጣግበች ድንቅላቴ ላይ ወጣ ይወት ገነፍልብኛለች። እስኪ አሁን እኛ ቤት ሁለት ሰዎች አሉ። ትንሽ ትንሽ እንትን የሚያደርጉች ሰዎች አሉ። ጁዲ እና

እንግዲህ ተቀየብ እሄድን አንብታ ዳም እንደዚያ ነው። እንደ ነገሩ ቢዚ ተረዳሁት አንቺ እኔ መችም ኦር በይ መችምታ ምኑም አልተረዳሁኝ። እኔ ተይኝማ እኔ ገፋፍ አልኩት ሰው አልኩት አለው አሁን እኮ በይ ይኸውልሽ ምን እንደሆነ ታውቂያለሽ፣ ግዬ ምን እንደሆነ ታውቂያለሽ። የሷ ማንነት እየታየ ነው አሁን።

ነገር ወደ ቤት ይወሰዳል። ከዛ ደግሞ ምን እንደሆነ ታይቅያለች። አሁን እየተፈተነችው ያለችው እዛ ላይ እስቲ። አሁን እሱ ወደ ሌላ ቦታ ተመልሷል ሄዷል። እሱ ወደ ድሮ ተመልሷል ብላ ይህ ሰውዬ በጥሩነት ስለሚመጣው ጥሩ ሆኖ ስለመጣ ትቀበላለች ወይስ አይትቀበልም። በሽምነት ይሄ ጥሩ ነገር ሰርቶላታል ትቀበላለች የሚል ነው አሁን አያችሁ ግን ደግሞ አይደለም እዛው እዛ ዛሬ የዛሬን ቪዲዮ አይቼ እኔ የዛሬ ቪዲዮ አይቼ የትላንትና ወደኋላ ተመልሼ አየሁት። ጌታን ዛሬ ነው የተረዳሁት እኔ እንደዛ መሆኑ የትላንትና ወደኋላ ተመልሼ ታየው ትላንትና ድጋሜ ነው ያየሁት። የትላንትና ቪዲዮ መቤ እና ምርጥ ነው ያስተምራል። ቀስ በሉ ያልነው ቀስ ብላሉ።

ይሄ ነገር ማለት ነው፣ አይደለም እንደዚህ ትግስቷን እየፈታተናት ነው አሁን። አንዳንድ ሴቶች ምን እንደሚያደርጉ ታቂያላቸው። እሱ አሁን እንደሱ ብሏታል። የሆነ ነገር ውስጡ ውስጡ ላይ እየተናገረ ነገር አለ። አዎ፣ መንገዱን ክፈች ምናምን ያንን ነገር ደግሞ እዚህ ማውራታችንም እና ያንን ፓርት ላይ አሁን ትግስቷን እየፈታተናት ነው። ምክንያቱም አንዳንድ ሴቶች ምንን አደርጋሉ መሰለኝ ወይም ከድሮ ፍቅረኛው ጋር ፎቶን ካዩ ወይም ደግሞ የሆነ ኮሽታ ነገር ካዩ ወይም እሷ አንዳንድ ሴቶች ቃንኪ የቃሽውን ቃ ራሳ የቃለ ቃሸው ሲያነሳባት ጠቀማ አያችው ህቀናውን ትሳደባለች፣ የሆነ ነገር ትናገራለች። ከዛ ደግሞ አሁን ድጋሚ የመጣችው አፈቃሪ ወይም እንደ ጓደኛ የመጣችሁ ልጅቷ ማለት ነው። ምን እንደሆነ ታውቃላችሁ? ያንን እሱ ይወዳታል። እኔ ደግሞ እሱ ስለሚወዳት ነው እንደዚህ፣ ሌላኛ ይቻላል እያገላመጠኝ ነው እየሰደበኝ ነው አየሱ በቃ። እኔ ደግሞ ጥሩ ይሄ ሰውዬ እኔ እየታመምኩት ጊዜ ወደ ህይወቴ አምጥቶልኝ አምጥቶልኛል እሱ ጥሎ ሲሄድ፣ እሱ ምንም ሳያስረዳኝ ወደ እሷ ሊሄድ ይችላል ብላ አንድ ሴት ወደ ህይወቱ ታመጣለች። ይሄን ወንድ ማለት ነው በጥሩ መንገድ መቶ ነው። አሁን እሱ እሷ ስለታመመች ነው የመጣ። ጥሩ ሰው ሆኖ ለእሷ የሚያስብለት ሆኖ ነው የመጣ። አያችሁ ያንን ነገር። እንደዚህ በቃ እዛ ሄዷል። እኔ ደግሞ ከዚህ ልጅ ጋራ ጓደኛ አድጌ ጥሩ ልጅ ነው። እንደዚህ እኔ ታመምኩበት ሰዓት ጥሩ